ዛሬ አንድ መጥበሻ በመጠቀም የዶሮ አሮስቶ እናዘጋጃለን። በቤት ውስጥ የመጋገሪያ ምድጃ ከሌላችሁ ይህ የምግብ አይነት ልዩ የሆነ አማራጭ ነው። መጋገሪያ የሚዘጋጁ የተለያዩ የዶሮ አሮስቶዎችን በቤት ውስጥ ማዘጋጀት ከፈለጋችሁ ደግሞ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። የዛሬውን ሩዝ በዶሮ ለማዘጋጀት የምንጠቀመው የዶሮ አይነት የተበለተ ዶሮ ሲሆን ሁለት ተለቅ ያለ እግርና ሁለት ታፋ እንጠቀማለን። ይህን ዶሮ ከዶሮ አቅራቢዎች ስገዛ በዚህ መልኩ በረዶ ይዞ ገዝቼዋለሁ። በረዶውን ለማስለቀቅ አስቀድማችሁ ጎድጓዳ ሳህን ውስጥ ውሃ ታዘጋጁና ዶሮውን ከላይ ትጨምራላችሁ። የምትጠቀሙት ውሃ ቀዝቃዛ መሆን አለበት። በተጨማሪ ውሃው ዶሮውን ሙሉ ለሙሉ መሸፈን ይኖርበታል። ዶሮውን ውሃ ውስጥ ከጨመራችሁ በኋላ ከላይ ትሸፍኑትና ለተወሰነ ደቂቃ ትተውታላችሁ። የተወሰነ ደቂቃ በኋላ የዶሮ በረዶ ሙሉ ለሙሉ ይለቅላቸዋል። በፍጥነት እንዲለቅላችሁ ከፈለጋችሁ ደግሞ ከዚህ በፊት ባሳየዋችሁ መልኩ በማይክሮዌቭ ማስለቀቅ ትችላላችሁ። ዶሮውን ለ30 ደቂቃ ያህል ውሃ ውስጥ ከተወቁት በኋላ ምስሉ ላይ በምትመለከቱት መሰረት በረዶ ሙሉ ለሙሉ ለቆልኛል። አሁን ዶሮውን በሚገባ እናጸደዋለን። እኔ የገዛሁት ዶሮ በጣም ንጹህ ነው እተማመንበታለሁ ካላችሁ ቀጥታ ማብሰል ትችላላችሁ። ነገር ግን በቤት ውስጥ የዶሮ አርስቶ እኔ ሳዘጋጅ ምንጊዜም ቢሆን ዶሮውን በንጹህ ውሃ ደጋግሜ አጸደዋለሁ። ዶሮውን ለማጽዳት አስቀድማችሁ ቆዳውን እየገለጣችሁ ላዩ ላይ የሚገኘውን አላስፈላጊ ተጨማሪ ጮማ ጥፍራችሁን በመጠቀም እየላጣችሁ ታነሳላችሁ። ከጮማው በተጨማሪ ላዩ ላይ ያለ ልፋጭ እንዲሁም ደም ካለ ጣታችሁን በመጠቀም በሚገባ ታጸዱታላችሁ። እንዲሁም ዶሮ ሲበለት ላዩ ላይ የተሸራረፈ አጥንት ካለው በኋላ ላይ ለመብላት አመቺ እንዲሆን አጥንቱን ፈልቅቃችሁ ማውጣት ይኖርባችኋል። ዶሮውን ባሳየዋችሁ መሰረት ሙሉ ለሙሉ ካጸዳችሁ በኋላ ቢያንስ ሁለት ጊዜ ውሃውን እየቀያየራችሁ መጽዳት ይኖርባችኋል። እኔ ሁለት ጊዜ ውሃውን ቀይሬ ካጸዳሁት በኋላ ምስሉ ላይ እንደምትመለከቱት ንጹህ ሆኖልኛል። አሁን ዶሮውን እንቀምመዋለን። ዶሮውን ከመቀመማችን በፊት ዶሮ ላይ የሚገኘውን ውሃ በሚ ገባ እናወጣዋለን። ውሃውን ለማውጣት እጃችሁን በመጠቀም ትጨምቁታላችሁ። የበለጠ ደረቅ እንዲልላችሁ ከፈለጋችሁ ደግሞ ዶሮውን በሚገባ ከጨመቃችሁ በኋላ ለስላሳ ወረቀት ወይም ንጹህ ፎጣ በመጠቀም ላዩ ላይ የሚገኘውን እርጥበት ማንሳት ትችላላችሁ። እዚህ ጋ ዶሮውን በሚገባ ካልጨመቃችሁት በኋላ ላይ መጥበሻ ላይ በምጠብሱበት ጊዜና በምታበስሉበት ጊዜ ቶሎ ላይበስልላችሁ ስለሚችል እዚህ ጋ በሚገባ መጭመቅ እንዳዘነጉ ሁሉንም ዶሮ በሚገባ ከጨመቃችሁ በኋላ ቆዳውን እየገለጣችሁ ውስጡን ትሰነጥቃላችሁ። የምትሰነጥቁበትን ምክንያት በመጀመሪያ ውስጡ በሚገባ እንዲበስልላችሁና ሁለተኛው ደግሞ ዶሮውን ስትቀመሙት የምትጨምሩት ቅመም ውስጥ ድረስ ሰርጾ እንዲገባ ያግዛችኋል። ዶሮውን ስትሰነጥቁት፣ ለምሳሌ እግሩን የምትሰነጥቁ ከሆነ ወፈር ያለው ክፍል ላይ ሁለቴ ከሰነጠቃችሁት በቂ ነው። ስንጥቁ በጣም ከበዛ በኋላ ላይ ስታበስሉት ሊበተንባችሁ ይችላል። በተጨማሪ አጥንቱ ድረስ እየገባችሁ መሰንጠቅ የለባችሁም። አሁን ዶሮውን እንቀመማለን። ዶሮውን ለመቀመም አራት የሾርባ ማንኪያ የምግብ ዘይት አንድ የቡና ማንኪያ የነጭ ሽንኩርት ዱቄት፣ ዱቄቱ ከሌላችሁ እርጥቡን ነጭ ሽንኩርት ፈጭታችሁ መጠቀም ትችላላችሁ። አንድ የቡና ማንኪያ የሮዝሜሪ ዱቄት፣ አንድ የቡና ማንኪያ ጥቁር ቁንዶ በርበሬ፣ አንድ የቡና ማንኪያ የቀረፋ ዱቄት፣ ግማሽ የቡና ማንኪያ የበሶ ብላ ዱቄት ግማሽ የቡና ማንኪያ ከሙን እና ግማሽ የሾርባ ማንኪያ ጨው ከላይ ታስገባላችሁ። የቅመም ግብአቶቹን ከላይ ካስገባችሁ በኋላ እጃችሁን በሚገባ ታጥባችሁ ዶሮውን ከቅመሙ ጋር በደንብ ትለውሱታላችሁ። እዚህ ጋር ዶሮውን ለመቀመም የተጠቀምኳቸው እያንዳንዱን ቅመሞች እንዴት እንደሚዘጋጁ መማር ለምትፈልጉ የመለኛ ተከታታዮች እያንዳንዱን ቅመሞች ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። የዶሮውን አጥንት ምስሉ ላይ በምትመለከቱት መሰረት በቅመሙ በሚገባ ከለወሳችሁት በኋላ ሸፈናችሁ፣ ማቀዝቀዣ ቤት ውስጥ ከታች ለ30 ደቂቃ ያህል ታሳርፉታላችሁ። የተቀመመው ዶሮ ማቀዝቀዣ ቤት ውስጥ እስኪላወስልን ድረስ ሩዛችንን እናዘጋጃለን። እኔ እየተጠቀምኩት ያለውት የሩዝ አይነት ሱቅ ውስጥ በኪሎ የሚሸጥ ሲሆን፣ እኔ የምጠቀመውን መግዛት የምትፈልጉ ከሆነ ሱቅ ውስጥ ሄዳችሁ አንደኛ ደረጃውን ብላችሁ መግዛት ትችላላችሁ። አሁን ሁለት ኩባያ ሩዝ ትቀንሱና ውሃ ጨምራችሁ በእጃችሁ በሚገባ ታጸዱታላችሁ። ሩዙን የምናጥብበት ምክንያት ላዩ ላይ የሚገኘውን ስታርች ወይንም አሚዶ ሙልጭ አርጎ ለማውጣት ነው። ጨጓራችሁን የሚያማችሁ ከሆነ ሩዙ ንጹህ ውሃ እስኪያወጣ ድረስ ማጠብ እንዳዘነጉ። እኔ ሩዙን ስድስት ጊዜ ውሃውን እየቀያየርኩ ካጸዳሁት በኋላ ምስሉ ላይ በምትመለከቱት መሰረት ንጹህ ሆኖልኛል። እናንተም ሩዙን ማጠብ ያለባችሁ ንጹህ ውሃ እስኪያወጣ ድረስ መሆን አለበት። አሁን የዶሮ አሮስቷችንን ማብሰል እንጀምራለን። እኔ ዶሮ ማቀዝቀዣ ቤት ውስጥ ለሁለት ሰዓት ካቆየሁት በኋላ ይህንን መስሏል። ረዘም ላለ ሰዓት ባቆያችሁት ቁጥር የዶሮ ጣዕም ቆንጆ እየሆነላችሁ ይመጣል። መጥበሻ ላይ ሶስት የሾርባ ማንኪያ ዘይት ጨምራችሁ ታገሉታላችሁ። ዘይቱ በሚገባ ከጋለላችሁ በኋላ ቀመማችሁ ያዘጋጃችሁትን ዶሮ በቆዳው በኩል መጥበሻው ላይ ትጥዱታላችሁ። ዶሮ የራሱ የሆነ መረቅ ስላለው እዚህ ጋር ከዘይቱ ጋር ሲገናኝ እንዳይወናጨፍና እንዳያቃጥላችሁ ከእናንተ ወደ ተቃራኒ አቅጣጫ ማስቀመጥ ይኖርባችኋል። ዶሮውን በአንድ በኩል ሳትነካኩት ከአምስት እስከ ሰባት ደቂቃ ያህል ከጠበሳችሁት በኋላ ምስሉ ላይ እንደምትመለከቱት ወርቃማ ይዘት ሲይዝ እያንዳንዱን ዶሮ ባልተጠበሰው በኩል ገልብጣችሁ ደግሞ ትጠብሳላችሁ። የምድጃችሁም የሙቀት መጠን በጣም ከፍተኛ ላይ መሆን አለበት። በተጨማሪ ዶሮውን ስትጠብሱ ዘይት እየተወናጨፈ ካስቸገራችሁ ናችሁ ማብሰል ትችላላችሁ። ክዳኑን ታዲያ ስታነሱት ክዳኑ ላይ የሚገኘውን እንፋሎት እዛው መጥበሻ ላይ እንዳይንጠባጠብ ከጎን ማስቀመጫ አዘጋጅታችሁ ማስቀመጥ ይኖርባችኋል። ዶሮውን በተቃራኒው አቅጣጫ ከጠበሳችሁት በኋላ ከጎን በኩል ያልተጠበሰ ካለ የምግብ መቆንጠጫ በመጠቀም ባልተጠበሰው በኩል እየገለበጣችሁ ትጠብሱታላችሁ። ዶሮውን እያገላበጣችሁ እያንዳንዱን ክፍል በሚገባ ከጠበሳችሁት በኋላ ልክ ምስሉ ላይ እንደምትመለከቱት ቆንጆ ሆኖ ወርቃማ ይዘት ይይዝላቸዋል። ወርቃማ ይዘቱን ከያዘላችሁ በኋላ ሰፊ ዝርግ ሳህን በመጠቀም እያንዳንዱን ዶሮ እዛ ላይ ትገለብጣላችሁ። የጠበስንበትን ዘይት ስለምንፈልገው ዶሮውን ወደ ሳህን ውስጥ ገለብጡ። መንጠባጠብ ካለበት ዘይቱን አንጠባጥባችሁ ማውጣት ይኖርባችኋል። አሁን እዛው ዶሮ በጠበስንበት መጥበሻ አንድ ዘንግ የባሮ ሽንኩርትና ሁለት ተለቅ ያለ ሽንኩርት ሽሪሚሪ ከትፋችሁ ከላይ ትጨምራላችሁ። ሩዙ የተሻለና ቆንጆ ጣዕም እንዲኖረው ከፈለጋችሁ ደግሞ የባሮ ሽንኩርቱን መጨመር ትችላላችሁ። አሁን የምድጃቸው የሙቀት መጠን እዛው ከፍተኛ ላይ እንዳለ ሽንኩርቱን በከፊል እስኪጠበስ ድረስ ትጠብሱታላችሁ። ሽንኩርቱ በከፊል ከተጠበሰላችሁ በኋላ አንድ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ታስገባላችሁ። ጠንካራ ያለ ጣዕም እንዲኖረው ከፈለጋችሁ ደግሞ ከነጭ ሽንኩርቱ ጋር የተወሰነ ዝንጅብል ጨምራችሁ ማስገባት ትችላላችሁ። ከነጭ ሽንኩርቱ አንጻር የዝንጅብሉ መጠን ማነስ ይኖርበታል። የጨመራችሁት የሽንኩርት ግብዓት ተጠብሶ ሙሉ ለሙሉ ቀለሙን ሲቀይር አጥባችሁ ያዘጋጃችሁትን ሁለት ኩባያ ሩዝ ከላይ ታስገባላችሁ። ሩዙን ሽንኩርቱ ላይ ከጨመራችሁ በኋላ የምድጃችሁ የሙቀት መጠን እዛው ከፍተኛ ላይ እንዳለ ላዩ ላይ የሚገኘው ውሃ እስኪጨርስ ድረስ ትጠብሱታላችሁ። አሁን አነስተኛ ሁለት ፍሬ የቀረፋ ግንድና አምስት ፍሬ ሄል ከላይ ታስገባላችሁ። እነዚህን የቅመም አይነቶች የሻይ ቅመም ብላችሁ ከሱቅ ውስጥ ስትገዙ በውስጡ ታገኛላችሁ። አሁን ውሃ ዘለግ አርጋችሁ ትጨምራላችሁ። የምትጨምሩት የውሃው መጠን ከሩዙ ከፍታ ትንሽ ከፍ ማለት ይኖርበታል። አሁን የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ዶሮውን ስትቀምሙ ጨው ስለተጠቀማችሁ እዚህ ጋር የምትጨምሩትን የጨው መጠን ላይ መጠንቀቅ ይኖርባችኋል። ሩዙ ለተወሰነ ደቂቃ በስሎ ውሃውን መጠጥ ካረገ በኋላ ጠብሳችሁ ያዘጋጃችሁትን ዶሮ ከላይ ተጠንቅቃችሁ ታስቀምጣላችሁ። እዚህ ጋር ዶሮውን ስጨምሩት የሩዙ ውሃ ሙሉ ለሙሉ ማለቅ የለበትም። ከላይ ዘለግ አርጋችሁ የጨመራችሁት ውሃ ተወሰነ መልኩ ቀንሶ ወደ ውስጥ ሲገባ ጠብሳችሁ ያዘጋጃችሁትን ዶሮ ከላይ ማስገባት ትችላላችሁ። በተጨማሪ ሳህኑ ላይ የቀረው የዶሮ የተቀመመበት መረቅን ከላይ ታፈሱበታላችሁ። አሁን ሩዙ ውሃውን እስኪጨርስ ድረስ ታበስሉታላችሁ። ሩዙ ውሃውን መጨረሱን አለመጨረሱን ማወቅ ከፈለጋችሁ መሃል ላይ ማንኪያ በመጠቀም ከፈት ከፈት እያረጋችሁ መመልከት ትችላላችሁ። ውሃውን ካልጨረሰ እየከደናችሁ ለተጨማሪ ደቂቃዎች ማብሰል ይኖርባችኋል። ሩዙ ውሃውን ጨርሶ በሚገባ ከበሰለላችሁ የጨመራችሁትን የቀረፋ ግንድና ሄል ታውጣላችሁ አቅርባችሁት ሲበላ ይህ ከታኘከ ጣዕሙ ደስ ስለማይልና ስለሚመር ያዘጋጃችሁትን ምግብ ጣዕም እንዳያበላሽባችሁ ማውጣት እንዳዘነጉ። ሩዙ ውሃውን ሙሉ ለሙሉ ከጨረሰ እሳታችሁን ተጠፉና፣ ከድናችሁ ለተወሰነ ደቂቃ እዛው በእንፋሎት እንዲበስል ትተውታላችሁ። ያዘጋጃችሁት ሩዝ ሲታይ እንዲያምርና ትንሽ ቃጠል እንዲያረግ ከፈለጋችሁ አረንጓዴ ቃሪያ በደቃቁ ከትፋችሁ ከላይ ታስገቡበታላችሁ። የመጋገሪያ ምድጃ ሳትጠቀሙ በመጥበሻ ብቻ ሩዝ በዶሮ በዚህ መልኩ ማዘጋጀት ትችላላችሁ። ከዚህ ሩዝ በዶሮ ጋር እንደ ማባያ እንዲሆናችሁ ከዚህ በፊት ያሳየኋችሁን ቂጣ አብራችሁ ማቅረብ ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።